አለማወቅ እንደምጎዳ ጠላት አይጎዳም ይላል የሀገር ሰው አዎ ልክ ናችሁ አስባችሁታል በግቢ አራት እስከ አምስት ዓመት መቆየት ሳይቀር ተመሳሳይ ጊዜ ላይብረሪ እየተጠቀመን አንድ አይነት ካፈ ውስጥ እየተመገበን በትንሽ በምርጫ ሲተት ምክንያት ብቻ የህይወት ዘመን ሲተት ውስጥ ዝፍቅ ስንል አያምም ያማ ልበሉኝ እንጂ እና አሁን ደግሞ እየተማርክ ያለኸው ሶሻል ሳይንስ ከሆነ በዛ ውስጥ እንዳለፈ ሰው አንብቦና ሰምተው እንደተጠቀመና በምርጫውም እንደተሳካለት ሰው ካለማወቅ እገሌ ስለገባ እንዳትገባ፣ እገሌ ስለተወ ወይ ደግሞ እንዳትተው፣ በዕውቀት ላይ የተደገፈ አላማ እንድታሳካ ዘንድ ምን መማር እንዳለብህ እንድትወስን ዘንድ ዛሬ እንደጠየቃችሁኝ መሰረት የሶሻል ሳይንስ ዲፓርትመንቶች በእያንዳንዱ እንደተለመደው አሁን በዚህ ዘመን ላይ አሳሳቢ የሆነ የስራ እድልና የምጠየቅ የትምህርት ችሎታ ዲቴል ይነግራችኋለሁ። ከነገር ናቸው ላይክ አድርጎና በሉኛ በዚህ ስ አው በዚህ ይኸ ሳብስክራብ ነካ አርጋ ይሽን ጀምር። በነገራችን ላይ የኢኮኖሚክስ ዲፓርትመንት የኤግዚት ኤግዛም ኮርሶች በዚህ ኢኮኖሚክስ ስኪውል ላይ እየለቀቀን ነው፣ የመመለከታቸው ሁሉ ተጠቀሙ። ኦኬ ሌትስ ስታርት። በመጀመሪያ ዋዳዝሜን ሰይንግ

ኮሌጅ ስኩል ኦር ፋካልቲስ በአብዛኛው ዩኒቨርስቲዎች የማህበራዊ ሳይንስ ፋካሊቲ ወይም ኮሌጅ በተለምደው በሰፊ ምድቦች የተከፋፈለ ሲሆን እነዚህም አንዳንድ ጊዜ ኮሌጆች፣ ትምህርት ቤቶች ወይም ፋካልቲዎች በመባል ይታወቃል። ደስሪ ብራድ ካታጎሪስ ኦፈናር ደፈረስት ዋኔዝ ላው ደሰከንድ ዋኔዝ አልሰው ቢዝነስ ን ኢኮኖሚክስ ኦር ኤፍቢ ደሰርድ ዋኔዝ አልሰው ሶሻል ሳይንስ አንድ ሁማኒቲስ ኦር ሳም ፔፕል ኮሌጅ አዘር እነዚህን በሚመሳሰል መልኩ ሦስት ዋና ዋና ምድቦች ተከፋፍለው ይገኛሉ። ዌን ዊ ትራይ ቱ ሲ ዋት ካይንድ ኦፍ ዲፓርትመንት ኢንክሉድድ ኢን ዶስ ፋካልቲ ሌታ ሲ ቱ ሲ ዲቴይል በእነዚህ ዲታይል በእነዚህ ፋካልቲ ኦር ኮሌጅ ኦር ስኩል ውስጥ ምን አይነት ክፍሎች እንደሚካተቱ በዝርዝር ለማየት ስንሞክር አንደኛ ደ ፋካልቲ ኦፍ ላው ህግ እንደ ዩኒቨርስቲው የህዝብ ህግ ወይም የቢዝነስ ህግ በመባል ይታወቃል። ሁለተኛ ደግሞ ፋካልቲ ኦፍ ቢዝነስ እንድ ኢኮኖሚክስ ኦር ኤፍ ቢ ዩል ኢንክሉድስ ኢኮኖሚክስ፣ አካውንቲንግ እንደ ፋይናንስ፣ ማናጅመንት፣ ማርኬቲንግ፣ ፓብሊክ አድሚኒስትሬሽን ኦር ዲቨሎፕሜንት ማናጅመንት፣ ቱሪዝም እንደ ሆስፒታሊቲስ ማናጅመንት፣ ባንኪንግ እንደ ኢንሹራንስ እንድ ኢትስ። ሶስተኛ ደግሞ

ኢንሾርት እነዚህን የሚመሳሰሉ ክፍሎችን ይይዛሉ ጋይስ። አሁን ያሳዩአቸው ሶሻል ዲፓርትመንት ለስንት እንደሚካፈልና በውስጡ ምን ምን አይነት ትምህርት ክፍል እንደሚካተት ነው። አሁን ደግሞ ባጭሩ እነሱ ምን እንደሆኑ ትንሽ እንትን ልስጣቸው። ዌን ቪ ሲ ሶሻል ሳይንስ ዲፓርትመንት ዲቴይልድ ኤክስፕላኔሽን ፎር ላው ዲፓርትመንት ላው ኦር ፋካልቲ ኦፍ ላው

በመብቶችና በኃላፊነት ላይ ያተኮረ ነው። ስኪልስ ኒድድ ምንድን ነው? አስፈላጊ ችለው አካልን ለዚህ ክፍል ክሪቲካል ቲንኪንግ፣ ዴበት፣ ራይቲንግ፣ አናላይሲስ፣ ኮንፊደንስን ኢስፒኪንግ የሚያስፈልጉ ክህሎቶች ወይም ችሎታዎች አስተሳሰብ፣ ክርክር፣ መጻፍ፣ መተንተንና በመናገር ላይ መተማመን እና እነዚህን የመሳሰሉ ክህሎቶች ያስፈልጋሉ ከሬር ኦፖርቹኒቲስ ኦር የስራ እድልስ ምንድን ነው ካለን ላዋየር ጀጅ ሌጋል አድቫይዘር ፕሮስኪተር ገቨርንመንት ኦር ሌጋል ኮንስልታንት ኤንጂኦ ኦር ሁማን ራይት ኦርጋናይዜሽንስ የስራ እድሎች ጠበቃ ዳኛ የህግ አማካሪ አቃበ ህግ የመንግስት ወይም የህግ አማካሪ እና መንግስታዊ ያልሆኑ ድርጅቶች ወይም ሰብአዊ መብት ድርጅቶች ሚናዎችን ያካትታሉ። ሁለተኛ ደግሞ ቢዝነስ ን ኢኮኖሚክስ ኦር ኤፍቢ ውስጥ ካየን ደግሞ አንደኛ ኢኮኖሚክስ ካየን ዋት ስቴዲስ ሃው ሪሶርስ ኦር ማኔ ላበር ጉድስ አር ዩድ ፖሊሲስ ፋይናንሻል ማርኬት ን ዲቨሎፕመንት ኢኮኖሚክስ ምንድን ነው የሚያጠናው ስንል ፖሊሲዎችን የፋይናንሻል ገበያዎችንና ልማትን ጨምሮ ሀብቶች ወይም ገንዘብ ወይም የሰው ኃይል እንዲሁም ዕቃዎች እንዴት ጥቅም ላይ እንደሚውሉ ያጠናል። እስክሊ ኔድድ የሚፈለገው የትምህርት ችሎታ ከጠየቀን ደግሞ አናላይቲካል ቲንኪንግ፣ ማትስ፣ ስታቲክስ፣ ፕሮብሌም ሶልቪንግ ንድ ኢትስ የሚያስፈልጉ ኪሎቶች የትንታኔ አስተሳሰብ ሂሳብ ኢስታቲክስ እና ችግር ፈቺ መሆን ያስፈልጓል። ከሪር ኦፖርቹኒቲ ካየን ኢኮኖሚስት፣ ሪሰርቸር፣ ፖሊስ አድቫይዘር፣ ባንከር፣ ፋይናንሻል አናላይስት፣ ሴንትራል ባንክ፣ ኤንጂኦስ ስለ ኢኮኖሚክስ ደግሞ ዲቴል ማወቅ ከፈለጋችሁ ከዚህ በፊት በኢትዮ ኢኮኖሚክስ ዩቱብ ላይ በዚህ ዩቱብ ቻይነል ላይ ይህ ስድስት ነገር ሳታቁ ኢኮኖሚክስ እንዳትገቡ ብዬ የሰራውትን ቪዲዮ ማየት ይችላላችሁ። አኳንቲንግ ንድ ፋይናንስ ስናይ ደግሞ ዋትት ስተዲስ ማናጅንግ ማናይ ፋይናንሻል ሪኮርድስ ኦዲቲንግ ባጀቲንግ ታክሴሽን ንድ ኢትስ ገንዘብን፣ የፋይናንስ መዝገቦችን፣ ኦዲትን፣ በጀት ማውጣትና ግብርን ማስተዳደር እና የመሳሰሉትን ያጠናል። ስኪልስ ኔዲድ፣ ምን አይነት የትምህርት ችሎታ ይፈልጋል ካለን አክሬስ፣ አቴንሽን ቱ ዲታይል፣ ማትስ፣ ኢትስ ን የሚያስፈልጉ ክህሎቶች ትክክለኛነት፣ ብዙ ጊዜ ትራንሳክሽን ስለሚበዛ ለዝርዝሮች ጥንቃቄተሞላበት ትኩረት የሂሳብ ችሎታና ስነ ምግባር ያስፈልጋል። በአካውንቲንግ ስመረቅ ከረር ኦፖርቹኒቲ የስራ እድልስ ምንድን ነው? መሆን የሚቻለው ሲባል አካውንታንት፣ ኦዲተር፣ ታክስ ኦፊሰር፣ ባንከር፣ ፋይናንሻል ኮንሱልታንት። እንዴትስ አካውንታንት፣ ኦዲተር፣ የግብር ኦፊሰር፣ የባንክ ሰራተኛ እና የፋይናንስ አማካሪና ወዝቴ ማናጅመንት ስናይ ደግሞ ዋትት ስቴዲስ ሃው ቱ ራን ኦርጋናይዜሽን ሊደርሺፕ ሁማን ሪሰርስ ስትራቴጂ እንዴትስ ድርጅቶቹን እንዴት ማስተዳደር ቡድኖቹን መምራት የሰው ኃይልን ማስተናገድና ስትራቴጂ ማዘጋጀት እንደሚቻል ያስተምረናል። ስኪል ኒድድ ምን አይነት ችሎታ ያስፈልጋል? ካሌን ሊደርሽፕ፣ ዲሲሽን መክንግ፣ ኮሚኒኬሽን የሚያስፈልጉ ኪሎቶች፣ አመራር፣ ውሳኔ አሰጣጥና ግንኙነቶች እንደዚ አይነት ነገሮች ያስፈልጋሉ። ከራርስ የስራ ዕድልስ ማናጀርን ቢዝነስ ኦር ጎቨርንመንት ኤች አር ኦር ሁማን ሪሰርስ ፕሮጀክት ማናጅመንት ኢንተርፕሪነርሺፕ፣ የንግድ ወይም የመንግስት ስራ አስኪያጅ የሰው ኃይል የፕሮጀክት አስተዳደር ወይም እና የፕሮጀክት አስተዳደር ስራ ፈጣሪና ወዘቴ ማርኬቲንግ ካየን ደግሞ ዋትት ፕሮሞቲንግ ፕሮዳክት ኤንድ ሰርቪስ ኮንሱመር ብሃይቨር አድቨርታይዚንግ ምርቶችንና አገልግሎቶችን ማሻሻጥ የሸማቾቹ ባህሪን መረዳትና ማስታወቂያ። ስኪል ኔዲድ ክሪቲቪቲ ኮሚኒኬሽን ሴልስ አብሊቲ ኤንድ ኤድስ የመግባቢያ ችሎታዎች እና የሻጭ ችሎታዎች ያስፈልጋሉ። ኬረርስ የስራ ኦፖርቹኒቲስ ካሌን ማርኬቲንግ ኦፊሰር ሰርቪስ ማናጀር አድቨርታይዚንግ ከስተመር ሪሌሽንስ ን ኢትስ የግብይት ኦፊሰር የሻጪ ስራ አስኪያጅ ማስታወቂያ የደንበኛ ግንኙነት። ፓብሊክ አድሚኒስትሬሽን ኦር ዲቨሎፕመንት ማናጅመንት ወይም የህዝብ አስተዳደር ወይም ልማት አስተዳደር። ዋት ኢት ስቴዲስ ገቨርንመንት ሲስተም ፖሊስ ፓብሊክ ሰርቪስ ዲሪቨር ዲቨሎፕመንት ፕላኒንግ የመንግስት መዋቀሮች ፖሊሶች የህዝብ አገልግሎት አቅርቦትና የልማት እቅድ ያጠናል። ስኪል ኔድድ ምን አይነት ስኪል ያስፈልጋል? ካለን ኦርጋናይዜሽን ፖሊስ አናላይሲስ ሊደርሺፕ። የሚያስፈልጉ ክህሎቶች አደረጃጀት፣ የፖሊስ ትንተናና አመራርን ያካትታል። የስራ ኦፖርቹኒቲ ምንድን ነው? ካለን ሲቪል ሰርቫንት ኤንጂኦ ኦፊሰር ዲቨሎፕመንት ፕላነር ፖሊስ አናላይስት፣ የመንግስት ሰራተኛ፣ መንግስታዊ ያልሆኑ ድርጅቶች ወይ ኤንጂኦ መሳሰሉት ተወካይ ሊሆን ይችላል። የልማት ስትራቴጂስት፣ የፖሊስ ተመርማሪ ሊሆን ይችላል። ሶስተኛ ደግሞ የሶሻል ሳይንስ ንድ ሁማኒቲስ ኦር አደር ማህበራዊ ሳይንስ እና ሰብአዊነት፣ ከነዚህ ደግሞ አንደኛ ፖለቲካል ሳይንስ ንድ ኢንተርናሽናል ሪሌሽንሽፕ ጋየን የፖለቲካ ሳይንስ እና ዓለም አቀፍ ግንኙነቶች ካየን፣ ዋት ኢት ስታዲስ ምንድን ነው ማያጠ ነው፣ ጋቨርንመንት ሲስተም፣ ዲፕሎማሲ፣ ኢንተርናሽናል ኦርጋናይዜሽንስ፣ ፓወር ሬሌሽንስ የፖለቲካ ስርዓቶች፣ ዲፕሎማሲ፣ ዓለም አቀፍ ድርጅቶች እና የስልጣን ተለዋዋጭነት። ኬራር ኦፖርቹኒቲ የስራ ይደሉን ካየን ደግሞ ዲፕሎማት፣ ፖለቲካል አናላይስት፣ ጋቨርንመንት ወርከር፣ ኤንጂኦ ኢንተርናሽናል ኦርጋናይዜሽንስ ዲፕሎማት የፖለቲካ ተንታኝ የመንግሥት ሠራተኛ መንግሥታቢ ያሉን ድርጅት እና ዓለም አቀፍ ድርጅቶች ላይ ሊሰራ ይችላል። ሶሻሎጂካይን ደግሞ ዋትድ ስታዲስ ሶሺየት ካልቸር ሶሻል ፕሮብሌም ሁማን ሪሌሽንስ ማህበረሰብ ወጎች የህብረተሰብ ጉዳዮች የግለሰብ ግንኙነቶች እና ወዘተ ረርስ የስራ ኦፖርቹኒቲስ ካለን ሶሻል ሪሰርቸር፣ ኤንጂኦ ወርከር፣ ፖሊስ አድቫይዘር፣ ሶሻል ወርከር ኤንድ ኢትስ ማህበራዊ ተመርማሪ፣ መንግስታዊ ያልሆኑ ድርጅቶች ሰራተኛ፣ የፖሊስ አማካሪ፣ የማህበራዊ አገልግሎት ሰራተኛ ሊሆን ይችላል። ሶሻል ወርክ ካየን ዋት ስቴዲስ ሄልፒንግ ቫልነራብሊ ግሮፕ ኦር ችልድረን ዊሜን፣ ፖር ኤንድ ዲስኤብልድ ኮሚኒቲ ዲቨሎፕመንት እንደ ህጻናት፣ ሴቶች፣ ድሆችና አካል ጉዳተኞች ያሉ ለችግር ተጋላጭ ህዝቦች መርዳትና ማህበረሰብ እድገት ማሳደግ ላይ ይሰራል። የስራ ዕድልስ ሶሻል ወርከር፣ ኤኒጀር፣ ኮሚኒቲ ኦፊሰር፣ ሁማን ትራይን ኦርጋናይዜሽንስ፣ ማህበራዊ ሰራተኛ፣ መንግስታዊ ያሉን ድርጅት ወይም ማህበረሰብ መኮንን፣ የሰብአዊ ድርጅት ሰራተኛ ሊሆን ይችላል። ሳይኮሎጂ ካየን ደግሞ ዋት ስቴዲስ ሁማን ማይንድ ቢሄቨር ሜንታል ሄልስ የሰው አእምሮ ባህርና የአእምሮ ጤና ያጠናል። ከራር ኦፖርቹኒቲ ካየን ደግሞ የስራ እድል ካውንስለር፣ ቴራፒስት፣ ኤችአር ኦር ሁማን ሪሰርች ኤጁኬሽን ሪሰርች ንድ ኢትስ አማካሪ፣ ቴራፒስት፣ ኤችአር ትምህርት እና መርምር ሊሰራ ይችላል። አንትሮፖሎጂ ካየን ደግሞ ዋት ዲ ስቴዲስ ሁማን ካልቸር ትራዲሽንስ ኢቮሉሽን እንድ ሶሻል ቸንጅ የሰው ልጅ እድገት፣ ልማዶች፣ ዝግመተ ለውጥ እና ማህበራዊ ለውጥና የመሳሰሉትን ከረር የስራ ኦፖርቹኒቲስ ምንድን ነው ካልን ካልቸራል ሪሰርቸር፣ ሙዚየም ኦር ሄሪቴጅ ወርክ፣ ኤንጂኦስ፣ ዩኒቨርሲቲስ በባህል በሙዚየም ወይም በቅርስ ስራ መንግስታዊ ያሉን ድርጅቶች እና ዩኒቨርሲቲዎች ተመራማሪ ሊሆን ይችላል። ሂስትሪ ንድ ሄርታጅ ስታዲስ ዋትት ስታዲስ ፓስት ኢቨንት ሂስቶሪካል ሪኮርድ ካልቸራል አይደንቲቲ ሄርታጅ ኮንሰርቬሽን፣ ታሪካዊ ክስተቶች በማህደር የተጠቀሙ መዝገቦች፣ የባህል ማንነትና የቅርስ ጥበቃና የሚመሳሰሉትን እነዚህን የምመሳሰሉትን ያጠናል። ከረርስ የስራ ኦፖርቹኒቲስ አካልን ሂስቶሪያን፣ ሙዚየም ክሪያተር፣ ቲቸር፣ አርኪቪስት፣ ሪሰርቸር እንዴቲስ የሙዚየም ተቆጣጣሪ፣ አስተማሪ፣ አርኪቪስት፣ ተመራማሪና የመሳሰሉትን። ጂኦግራፊ እንድ ኤንቫይሮንሜንታል ስቴዲስ ዋትት ስቴዲስ ላንድ፣ ፒፕል፣ ኤንቫይሮንሜንት፣ ክሊማት ናቹራል ሪሶርስ ኤንቲቲስ መሬት ህዝብ፣ አካባቢ፣ የአየር ንብረት ሁኔታ፣ የተፈጥሮ ሀብቶች እና ሌላም እንደዚ አይነቶችን ያጠናል። ካሪር ኦፖርቹኒቲ የስራ ይደልስ ምንድን ነው? ካሌን አርባን ፕላነር፣ ኤንቫይሮንሜንታሊ ኮንስልታንት፣ ጂአይሲ ስፔሻሊስት፣ ዲዛስትር ማናጅመንት የከተማ እቅዳ ውጪ፣ የአካባቢ አማካሪ፣ የጂአይስ ስፔሻሊስት የአደጋ አስተዳደር እና የሚመሳሰሉትን ሊሆን ይችላል። ዋራባ ፊሎሶፊ ዋትስቴዲስ ዋት ስቴዲስ ሁማን ታውት ኢቲክስ፣ ሎጂክ፣ ሞራሊቲ ሚኒንግ ኦፍ ላይፍ የሰው አስተሳሰብ፣ ስነ ምግባር አመንኪው ስነ ምግባርና የህወት ትርጉም ያጠናል። ከረርስ የስራ ዕድልስ ካሌን ቲቸር ኢቲክስ ሪሰርቸር አድቫይዘርን ገቨርንመንትር ን ተመራማሪ እና አማካሪ ሊሆን ይችላል። በመንግስት ወይም መንግሥታዊ ያልን ድርጅቶች ውስጥ ሊሠራ ይችላል። መምህር ሊሆን ይችላል። የስነ ምግባር ባለሙያ፣ ተመራማሪ ወይም አማካሪ ሊሆን ይችላል። ላንጉጅ ሊትረቸር አንድ ኮሚኒኬሽን ቋንቋ ስነ ጽሁፍና ግንኙነት ካየን ደግሞ ዋትስዲስ ላንጉጅ ሊት ሚዲያ ጆርናሊዝም ኮሚኒኬሽን ስኪል ቋንቋ ስነ ጽሁፍ ሚዲያ ጋዜጠኝነት እና የመግቢያቢያ ችሎታዎች ያጠናል። ከረር ኦፖርቹኒቲ የስራ እድልሳ ምንድን ነው ካለን ጆርናሊስት፣ ራይተር፣ ትራንስሌተር፣ ኮሚኒኬሽን ኦፊሰር፣ ቲቸር፣ ጋዜጠኛ፣ ደራሲ፣ ተርጓሚ የግንኙነት ኦፊሰር እና አስተማሪ ሊሆን ይችላል። በመጨረሻም ኢፍ ዩ ላይክ ጃስቲስ አንድ ላው ጎ ፎር ላው፣ ለፍትህና ለህግ ፍላጎት ካለ በህግ ሙያ ለመከታተል ይወስን። ኢፍ ዩ አር ስትሮንግ መምበርስ ቢዝነስ አንድ ኢኮኖሚ ቹዝ ኤፍቢ፣ በቁጥር በቢዝነስ ወይም በኢኮኖሚ የላቅ ሀሳብ ካለ ኤፍቢን ምረጥ። ኢፍ ዩአር ሞር ኢንቶ ሶሻል ፒፕል ካልቸር ፖለቲክስ ሂስትሪ ዘን ሶሻል ሳይንስ ኤንድ ሂውማኒቲስ ኢዝ ዮር ፓዝ። በህብረተሰብ ውስጥ በሰዎች፣ በባህል፣ በፖለቲካና በታሪክ ላይ ፍላጎት ካለ ማህበራዊ ሳይንስና ሰባብነትን መከታተል ላንተ ትክክለኛ ምርጫ ነው። አሁን ደግሞ የሆነ ነገር እንዳገኛችሁት እርግጠኛ ነኝ። እንዲሰማ ለምትፈልገው ለአንድ ጓደኛ እንዳንተ ከማወቅ እንዲጀምር ሼር አድርግለት። ምናልባት ሬስቴ እስካሁን ሳብስክራይብ ካላደረግ ሳብስክራይብ አርግ። በአሁኑ ይመቻችሁ ባይ